ከፍተኛ የጦርነት ደመና አንዣቧል የመቀለው ስብሰባ ቀጥሏል በህወሓት ለኤርትራ የተደረገ አነጋጋሪ ጥሪ በህወሓት የተጠራው መድረክ የተሰጠው የሽፋን ስም ጀኔራል ታደሰ ወረደ ህወሓትን ሊቀላቀሉ ይሆን መረጃውን በዝርዝር እንመለከታለን በተያያዘ ጉዳያችን ደግሞ ኢትዮጵያ ኤርትራን ልትወር ነው የሚለው ትንታኔ ነገሩን የበለጠ እያከርረው ቀጥሏል ይህንም ጉዳይ በዝርዝር እንመለከታለን መከላከያ ሰራዊት አስቸኳይ ጥሪን አደረገ እኝንና ሌሎች መረጃዎችን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 ወያን አስቀድምንላቸው፣ ጉዳያችን ስናመራ ኢትዮጵያ ኤርትራን ልትወር ነው የሚለው ትንታኔ በርካቶችን እያነጋገረ ይገኛል። በቅርቡ እንደ ዘ ኢኮኖሚስት ያሉ ታዋቂ የዓለም አቀፍ መገናኛ ብዙኃን ኢትዮጵያ የቀይ ባህር ወደብ ለማግኘት ስትል ኤርትራን ልትወር ነው በሚል ስጋት የተሞላ ትንታኔን አቅርበዋል። ይህ ትርክት ጠቅላይ ሚኒስትር አብይ አህመድ ስለ አሰብ ያላቸውን ፍላጎት በይፋ መግለጻቸውንና የኢትዮጵያ መከላከያ ሰራዊትም ይህንኑ ማስተጋባቱን እንደዋቢም ይጠቅሳል። በሆርን ሪቪው ተመራማሪ በማ ማደር ነሲቡ የቀረበው ጥልቅ ትንታኔ እንደሚያሳየው ይህ ሆን ተብሎ ድራማዊ እንዲመስል የተደረገ ትርክት ከእውነታው በእጅጉ የራቀና የተዛባ ነው። ትንታኔው እንደሚያስረዳው የውጭ ተንታኞች የኢትዮጵያን የወደብ ጥያቄ በተሳሳተ መንገድ ይረዱታል። በኢትዮጵያ ውስጥ ስለ አሰብ ያለው ስሜት የወረራ ፍላጎት ሳይሆን ታሪካዊ ስህተትን በማረም ላይ የተመሰረተ ቁጭት ነው። የኤርትራ መገንጠልን ተከትሎ በወቅቱ በነበረው የህወሓት ወራሹ መንግስት የተወሰደው ሀገርን ወደብ አልባ የማድረግ ውሳኔ ለኢትዮጵያ የረጅም ጊዜ ጥቅም ታሳቢ ያላደረገ ስትራቴጂካዊ ስህተት እንደነበር ጠቅላይ ሚኒስተሩን ጨምሮ አሁን ያለው ትውልድም ያምናል። ነገር ግን ይህ ቁጭት ወደ ጦርነት እቅድ ተለውጧል ማለት እንዳልሆነም ትንታኔው ያስረግጣል። ኢትዮጵያ ኤርትራን ልትወር ነው የሚለው ትርክት የሚሰበርበት ትልቁ ማሳያ የአዲስ አበባ መንግስት የወደብ ፍላጎቱን ለማሳካት እየተከተለው ያለው ተግባራዊና አማራጭ የበዛበት መንገድ ነው። ከሶማሌላንድ ጋር የተደረሰው የመግባቢያ ሰነድ ኢትዮጵያ የወደብ ጥያቄዋን በአንድ ስፍራ አሰብ ላይ ብቻ እንዳልወሰነችና ከጦርነት ውጪ ያሉ አማራጮችን በስፋት እየተጠቀመች መሆኑን በግልጽም ያሳያል። እንደ ማደር ነሲቡ ትንታኔ የጦርነት ስጋት ትርክት በዋነኝነት ሁለት አካላትን የሚጠቅም ነው። የመጀመሪያው የኤርትራን መንግስት ነው። የአስመራ መንግስት ላለፉት ሰላሳ አመታት ዓመታት ኢትዮጵያ ልትወረን ነው የሚለውን ስጋት እንደ ዋና የፖለቲካ ማስፈራሪያ ሲጠቀም ቆይቷል። ይህንን ትርክት የጭቆና ስርዓቱን ለማጽደቅና የኤርትራ ህዝብን በስጋት ውስጥ ለማቆየትም ይጠቀምበታል ከሶማሌላንድ ጋር ስምምነት አይፈረምም ኤርትራ ከግብጽና ከሶማሊያ ጋር ጸረ ኢትዮጵያ አሰላለፍ ለመፍጠር መፍጠኗ የዚሁ ስልት አካል ነው። ስለዚህ አሁን የሚደረገው የጦርነት ወሬ የኢትዮጵያን ፍላጎት ሳይሆን የኤርትራን የጸጥታ ስጋት የሚያንጸባርቅ ነው። ሁለተኛው ህወሓት ነው። በጦርነት የተዳከመውና በትግራይ ውስጥ ተቀባይነቱ የቀነሰው ህወሓትም ደጋፊዎቹን ለማሰባሰብ አዲስ ትርክት ያስፈልገዋል። ታላቋ ትግራይ የሚለው ሀሳብ ከኤርትራውያን ጋር የመቀላቀል ና ከኢትዮጵያ የመገንጠል ተስፋን በመስጠት ለዚሁ ዓላማም ያገለግላል። ትንታኔው ሲያጠቃልልም የኤርትራ ፓራኖያና የህወሓት እድል ፈጣሪነት ጥምረት የኢትዮጵያን ወረራ ስጋትም ያራግባል። የኢትዮጵያ የወደብ ጥያቄ እውነተኛና ለወደፊት ህልውና ወሳኝ ቢሆንም ይህንን ጥያቄ ለማሳካት ወደ ጦርነት ትገባለች የሚለው ትንታኔ የተሳሳተም ነው። እውነተኛው ስጋት የኢትዮጵያ የወረራ እቅድ ሳይሆን ከሰላም ጋር አብረው መኖር የማይችሉ እንደ ኤርትራና ህወሓት ያሉ አካላት የሚያራግቡት የፕሮፓጋንዳ ጦርነት ነው። በመሆኑም በጉዳዩ ላይ የሚሰጡ ትንታኔዎች ይህንን ውስብስብ የፖለቲካ ስሌት ከግ ግምት ውስጥ ማስገባት እንዳለባቸው የማህደር ነሲቡ ትንታኔም ያስገነዝባል። በተያዘው መረጃችን በመቀለ የተደረገው ስብሰባም ይህንኑ ጉዳይ በስፋት ያነሳል። የትግራይ ክልል ጊዜ አስተዳደር ፕሬዚደንት ህወሓትን ለማጥፋት ይደረጋል ያሉትን ሙከራ አውግዘዋል። ጄኔራል ታደሰ ወረደ ህወሓት ሊጠፋም ሆነ ሊድን የሚችለው በውስጡና በአባላቱ እንደሆነም ተናግረዋል። በመቀለ የተካሄደው የትግራይ ህዝባዊ ኮንፈረንስ ሲጠናቀቅ በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ አቅርበዋል። በአፍሪካ ቀንድ አንዣብ ያለው አደገኛ ጦርነት በሩቅ ለማስቀረት በጋራ እንስራ ተብሎ በ ህወሓት በተጠራ ኮንፈረንስ ጥሪ ቀረበ። የህወሓት አባላትን ጨምሮ ሌሎች በርካቶችም የተሳተፉበት የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ ተካሂዷል። በዚሁ መድረክ በነጻ ፕሬስ ስም ጸረ ትግራይ ተግባራትን እየፈጸሙ ናቸው በተባሉ ሚዲያዎች ላይ እርምጃ ሊወሰድ ይገባልም ተብሏል። ህወሓት ለሳምንታት ሲያደርጋቸው የነበሩ የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ የተባለ የሁለት ቀን ኮንፈረንስ በሳምንቱ መጨረሻ ቅዳሜና እሁድ በመቀለ ተደርጓል። ሶስት ሺ ገደማ የሚሆኑ ከተለያዩ የትግራይ አካባቢዎች የተወከሉ የህወሓት አባላት የሆኑ ተሳታፊዎች የትግራይ ጊዜ አስተዳደር የስራ ኃላፊዎች፣ የትግራይ ኃይሎች ወታደራዊ መሪዎችና ሌሎችም የተሳተፉበት ሲሆን የትግራይ ህዝብ ብሔራዊ ኮንፈረንስ የሚል ስያሜም ተሰጥቶታል። የህወሓትን ህጋዊ ሰውነት በተመለከተም በዚሁ ስብሰባ ላይ ሀሳብ ተሰንዝሯል። በዚሁ መክፈቻ የትግራይ ጊዜ አስተዳደር ፕሬዚደንት ጀኔራል ታደሰ ወረደ የተገኙ ሲሆን ባደረጉት ንግግርም ህወሓት ላይ ያነጣጠሩ ያላቸውን ጥቃቶች አውግዘዋል። ጀኔራል ታደሰ ወረደ ህወሓት ሊድን ወይም ደግሞ ሊጠፋ የሚችለው በውስጡና በአባላቱ ሆኖ ህወሓት ገጥሞት ካለ ማነቆ ወጥቶ ትልቅና ነባ ማህበር እንዲሁም ደግሞ የሁላችን ተሳትፎ ያለው ፓርቲ እንዲሁም በተጨማሪም ደህንነቱና ቀጣይነቱ እንዲረጋገጥ የሚቻለንን መጣር ነር ሳይሆን ኃላፊነታችንም ሆኑ ግልጽ መሆን ይገባዋል። በአንጻሩ ምቹ ሁኔታ ተፈጠረ ብለን ህወሓት ለማጥፋት መሞከር ዲቂላ ፖለቲካ ሲሉም ገልጸውታል። በዚሁ ኮንፈረንስ መጨረሻ ተሳታፊዎች የተግባቡባቸው የተባሉ መግለጫዎች የተሰራጩ ሲሆን በፕሪቶሪያው ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስትም ጥሪ ቀርቧል። በርካታ ጉዳዮችን የዳሰሰው የመግለጫ የኢትዮጵያ መንግስት የሰላም ስምምነቱን እያከብ ነበር እንዳልሆነ በማንሳትም ይወቅሳል። ለኤርትራ በዚህ ላይ ጥሪ ቀርቧል። አደገኛ የጦርነት ደመና አንዣቦ እንዳለ በዚህ መግለጫ የተቀመጠ ሲሆን ዓለም አቀፉ ማህበረሰብ በተለይም የአሜሪካ መንግስት አፍሪካ ህብረትና ሌሎችም አካላት ለወቅታዊ ፖለቲካዊ ችግር ትኩረት እንዲሰጡትም ያትታል። በፕሪቶሪያ በተፈረመው ግጭት የማቆም ስምምነት መሰረት የህወሓት ህጋይ ሰውነት እንዲመለስ በተደጋጋሚ ጥያቄ ሲቀርብም ቆይተዋል። የዚህ የትግራይ ህዝብ ኮንፈረንስ የተባለ መድረክም ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መመሩን በማንሳት አድናቆት ከመስጠቱ በተጨማሪ ለኤርትራ በተላለፈ መልእክትም በአፍሪካ ቀንድ አንዣብ ያለው ጦርነትን ለማስቀረት በጋራ የመስራት ጥሪም ቀርቧል። በመጨረሻም ይህ በእንዲህ እንዳለ የትግራይ የተለያዩ ጉዳዮች በዚህ ቅዳሜና እሁድ በተደረገ ስብሰባም ተነስተዋል። በትግራይ ያሉ ሚዲያዎች በፕሬስ ነፃነት ስም ህዝቡን ለአደጋ እያጋለጡ ነው ተብሎ የተገለጸ ሲሆን፣ በዚህ ሚዲያዎች ላይ እርምጃ እንዲወሰድ እንደሚደግፉም የዚህ ህዝባዊ የተባለ ኮንፈረንስ ተሳታፊዎችም አስታውቀዋል። በጥፋትና ነውረኛ ተግባር ተሰማርተው በሚዲያ ነጻነት ስም አውዳሚ ተግባር ለመቀጠል በወሰኑ የሚዲያ አካላት ላይ የትግራይ ትግራይ ጊዜያዊ አስተዳደር የሚወስደው እርምጃን በመደገፍ ሚናቸውን እንደሚወጡ የዚህ ብሔራዊ ኮንፈረንስ ተሳታፊዎችም ቃል መግባታቸውን ተመልክተናል። የኢትዮጵያ መከላከያ ሰራዊት ባወጣው መግለጫ የሰራዊቱ መነሻና መድረሻ ኢትዮጵያ መሆኗን ገልጾ ሀገራዊ ተልእኮንና ህዝባዊ ባህሪውን የሚያብራሩ ነጥቦችን ይፋ አድርጓል። ጽሁፉ ሰራዊቱ የሀገሪቱን ሰላም፣ ሉዓላዊነትና ብሔራዊ ጥቅም ለማስከበር እየሰራ መሆኑን ጠቅሶ ህዝቡ ድጋፉን እንዲያደርግም ጥሪውን አቅርቧል። በጽሁፉ መሰረትም ሁለቱም የሰራዊቱ ዋነኛ ተግባራት ኢትዮጵያን ከጠላት መጠበቅ፣ ለሰላሟ መስራት፣ ለእድገቷ መታተር፣ ለክብሯና ለነፃነቷ መታገል እንዲሁም የህዝቦቿን አንድነት ማስጠበቅ ናቸው። ሰራዊቱ በሀገር ላይ የሚነሱ የጥፋት ኃይሎች በብቃት እየመከተና ትንኮሳዎችን እያመከነ እንደሚገኝም ተገልጿል። ጽሁፉ የሰራዊቱን ባህሪ ሲገልጽ ህዝባዊነቱን የሚያስቀድም በህዝቦች ልቦና የታተመና በሚሰራባቸው ቀጠናዎች ሁሉ የህዝብ ድጋፍ ያልተለየው እንዲሆንም አስቀምጧል። በተለይም በተሳሳተ አመለካከት የተነሱ ሲተኩሱበት መሳሪያውን የሚያቀዘግ ህዝብ አክባሪና የራሱን ስንቅ ለህዝብ የሚያድል በማለት የሰራዊቱን ሰብአዊ ገጽታ ለማጉላትም ሞክሯል። በመጨረሻም ጽሁፉ ህዝቡ ለመከላከያ ሰራዊቱ ክብርና ድጋፍ እንዲሰጥ ጥሪ አቅርቧል። መከላከያ ሰራዊቱን መውደድና ማክበር ሀገርን መውደድና ማክበር ነው በማለትም መልእክቱን ደምድሟል። በተመልካቾቻችን ለእሳቱ የነበረ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።